አብዛኛዎቻችሁ እንደማትፈልጋችሁ ስታሳያችሁ ወይም ስትነግራችሁ መቀበል የሚከብዳችሁ ትልቁ ምክንያት የስነ ልቦና ትምህርት ወይም ጥናት እንደሚያመለክተው ሪጀክት መደረግን መቀበል ስለማትፈልጉ እንደሆነ ነው የሚናገረው። ነገር ግን ሪጀክት መደረግን አክሴፕት አድርጎ ርቀትን መጠበቅ ደግሞ በዛው ልክ የሚሰጥህን ግሬስ የሚሰጥህን ክብር አንደርስታንድ አለማድረግም እዛ ውስጥ ይካተታል። አንድ ሴት ካልፈለገችህ አንድ ሺህ አይነት ምልክት ታሳይሃለች። ከነሱ ውስጥ ደግሞ በዋነኛነት ከአንደበቷ የሚወጡ ቃላቶች ናቸው። እስፔሻሊ ደግሞ በቅርባችሁ ያለች በጣም ብዙ የተላመዳችሁ በጣም ብዙ የቀረብካት ሴት ካልወደደች ወይም በፍቅር አይን ካላየች ወይም ልቧ የሚመታልህ በፍቅር ካልሆነ ብዙ ነገሮችን ትናገራለች። አንደርስታንድ እንድታደርጋት እንዲገባክ ወይም አለ አይደለ የማይሆን ሉስ ከምትጋቡ አጠዋል ወይም ይርቀኛል የሚሉ ፍራቶች ከዚህ በፊትም ነግሬያቸዋለሁ። በጣም ኮንፈርት እንወዳለን ዳለ በተለይ የምትመቻት ከሆነ የምትፈልገው ነገር በቀላሉ የምታደርግላት ከሆነ የምትጠብቃት የምትንከባከባት ከሆነ ዳይሬክትሊ ከኔ ራቅ አልፈልግህም፣ ፈልግህም ይሄን የምታረገው ስለወደድከኝ ነው የሚል ከአንደበቱ አንድ አትጠብቅ። ዛሬ ሴት ልጅ ካልፈለገች ካልወደደች በፍቅር አይን ካላየች መቼም ደሞ ልታፈቅር እንደማትችል ማሳየት ከፈለገችህ ከምትነግርህ ውስጥ ነው የምናግርህ። ታዲያችን ሴት እንድታፈቅረኝ እንድትወደኝ አክሴፕት እንድታደረግ ፍቅሬን ፈልጋለሁ ካልክ ከኔ ጋር እስከ መጨረሻው ድረስ ቆይ፣ አንድና ብቸኛውን መፍትሄ እነግርሃለሁ። ሀይ፣ እንዴት ናችሁ? ለማታቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ ዮድ ሀውስ ውስጥ። እዚህ ቻናል ላይ ስለኛ ነግራችኋለሁ፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ፣ እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወታችንን ቀላል የምታደርጉበትን ሐሳቦችም እንደዛው አጋራችኋለሁ። ታዲያ ይህንን ቻናል ሰብስክራይብ ያላረጋችሁ ልጆች እባካችሁ አድርጉ፣ አብራችሁ የደወል ምክቷን ተጫኑ። ለብዙ ወንድሞቻችን ይደርስና የዩቲዩብ አልጎሪዝም እንዲወደ ደግሞ የቪዲዮን ሀሳብ ላይክ እናረጋለን። አብራችሁ ይቆዩ። አንደኛ፣ አንሪሊስቲክ የሆኑ ወይም ከሰዎች የማይገኙ ነገሮችን አንድ ሰው ፐርፌክት ነው ብለው ሊጠሩ የሚችሉበትን ስታንዳርዶች ወይም ኳሊቲዎችን ስትነግርህ ትሰማታለህ። እኔ የምፈልገው እኔ ማፈቅረው እኔ ወደፊት ማገባው እያለች የምትጠራልህ ነገሮች፣ እስፔሻሊ በደንብ የምታቅቀውን የምትግባቡ ከሆነ አንተ ያልሆንከውን አንተ ማትችለውን አንተ ማትፈልገውን አሊያም ደግሞ ከአንተ ላይፍ ስታይል ጋር የማሄዱ ነገሮችን ትጠራብሃለች። ሌላው ደግሞ በጣም ከፍ አድርጋ በቃ አንድ ወንድ ልጅ ጋር አንተ ታውቀዋለህ እንደ ወንድ ወንድ ልጅ ምን ምን ያርቀት እንደሚሄድ ምን ማድረግ እንደሚችል ምን አይነት ሰው እንደሆነ ምናምን አብዛኛው ኮመን የሚያረጋችሁን ነገር ታውቃላችሁ አይደለ? እሷም ታውቀዋለች። ነገር ግን ያንን ነገር እንደማታደርገው ስለምታውቅ ያንን እንደምትፈልግ ታወራለች። የምትወዳ ሴት እንደምታፈቅራት የነገርካን ልትሆን ትችላለች። ጀስት እያንዳንዱ ነገር ይነግራታል። እሷ እሱ አደለም። ፖይንቱ አንተ በልብ ለሷ ያለህ ፍቅር ታውቀዋለህ አደለ? ግን ይህንን የምትሰማ ከሆነ ከዛች ሴት ለአንተን እንደማትሆን አንተን እንደማታፈቅር አንተን እንደማትወድ ፍቅረኛ ልታደርግ እንደማትፈልግ ቀድመ ሳት ነግራትን በፊት የምትነግርበት ወይ ነው። ስለዚህ ይህንን ሊገባህ ይገባል። ሃይ ስታንዳርዶችን የምታስቀምጥ ከሆነ ሰዎች ጋር ማይገኙ፣ እስፔሻሊ በተቃራኒ ጾታ ፍቅር ውስጥ አብራችሁ ስትሆኑ አንድ ወንድ ልጅ ሊሰጣት ማይችል ሊሆነው የማይችለውን ነገር በላይ አንተን የሚያጣቅስ አንተን ከአንተ ጋር የማይሄድ አንተ ማትፈልገው አንተ የነገርካትን ስፔሻሊ እንደምትጠላ ሊሆን ቻ እንደማይመች እንደሚረብሽ የነገርካትን ነገር እሷ እንደምትወደው እንደምትፈልገው ለፍቅር ህይወት መስፈርት እንደምትጠቀመው ወይም በፍቅር አብራ መሆን የምትፈልገው ከእንደዚ አይነት ሰው ጋር እንደሆነ ትነግርሃለች። ታዲያ አንተ ምንም ይሁን ምንም፣ እሺ ብትል ወይም አብራ ብትሆን፣ ያንን ነገር ስለማድረግ እያሰብክ ሊሆን ይችላል። ኖ ብታደርግም አብራክ መሆን ካልፈለገች ሴት ልጅ ትሄዳለች። እሺ ስለዚያ ትጃጃል ከእሷ ምን ማድረግ አለብህ ወይ? ያላየችው ነገር እንድታይ የምትፈልገ ወይም እንድትወድህ ከፈለግ ምን ማድረግ አለብህ? ቆይ ከኔ ጋር ሁለተኛው አንተን የምትመጥን ሴት በቅርቡ እንደምታገኝ አንተን የምትመርጥን ሴት ምን አይነት እንደሆነች ትነግርሃለች። የምትነግር ታዲያ እሷን ጭራሽ ያላከተተ የእሷን ካራክተር፣ የእሷን ቅርጽ፣ የእሷን መልክ፣ የእሷን አስተሳሰብ፣ የእሷን የስራ ፊልድ ያላከተተች ግን የሆነች ፐርፌክት የሆነች ሴት አንተ እንደምታገኝ ትጠቅሳለች። ያ ማለት እኔ ለአንተ የፍቅር ስሜት የለኝም፣ ልውድህ አልችልም፣ ፍቅረኛ ላረግህ አልችልም። አንተ በጣም መልካም ሰውነ። አንተ የምትገባ እንደዚህ አይነት ፐርፌክት የሆነ ላይፍ ያላት አንተን የሚመጥን አሁን እዚህ ጋር ደግሞ ትመጣለች። አንተ የምትፈልጋትን ምን እንደሆነች ታውቃለች፣ ማን እንደሆነች እኮ ታውቃለች፣ ራሷ ምን እንደሆነች ታውቃለች። ነገር ግን እሷ አንተ እንደማትገባት፣ እሷ አንተ ያየኸው ነገር ልክ እንዳልሆነ በቃ አይምሮህን ወደዚህ ወደዛ ታረገባለች በቃ ታወዛ ግባሃለች። ለዛ ነው ሴት ልጅ አትገባም። ሴት ልጅ ምንድን ነው የምትፈልገው እኔ አላቅም፣ ሴቶች ስትባሉ የምትሉት ለዚህ ነው። ትክክለኛ ያልሆነች ወይም አንተ በምታያት አይን የማታይክን ክን ስለወደድክ ነው እንጂ እኛ ተዘብራርቀን ወይ ማንገባም ወይ ቀጥታ ሳንሆን ቀርተን አናውቅም። ከወደደች ሴት ልጅ እንደዚህ አይነት ወሬን አታወራም። ካልተጋ አንተ ባንደበትው እንደዚህ አይነት ሴት ትመቸኛለች ያልካትን ገራዥ ቢሆንም ገብታ ራሷን አስተካክላ በዛ ቅርጽ ትመጣለች እንጂ አንተ ትገባክ አንተ እንደዚህ አይነት ሴት ናት እኮ ለአንተ፣ እንደዚህ ያለ ላስተዋውቅህም ትላለች። መንገድ ላይ ስጠቃ ያች ልጅ አታምርም፣ ጻብራችሁ ቶ እንዴት ፊት ታደርጋለች። ከእንትና ጋር የሆነች ስም እየጠራች አንተ የምታውቃትን ሌላ የምትወድህን ሴት እሷ እኮ እንዲህ ነው የምትወድህ አይነት ወሬዎችን ካወራች ራሷን እየተከላከለች ነው። ከአንተ የሆነ ቀን የሚፈነዳውን የፍቅር ስሜትን የሆነ ቀን መቋቋም የሚያቀትንን ወይ ጥልሃት ልትሄድ እንደሆነ የምታጣው ምቾታን እያሰበች እራሷን እየጠበቀች ነው። ባይ ዘ ወይ ማለት ነው አንተ እያሰበችል ዋው ብለህ እየተገረምክ እስቲል፣ ከእሷ ጋር ጥብቅ ያለ ፍቅር እያያዘክ ሊሆን ይችላል። ሀ አይንህን ክፈት። ከዚች አይነት ሴት ምን ማድረግ አለብህ? መራቅ አለብህ። እንድትወድህም ከፈለግ ማድረግ የምትችለው ነግርሃለሁ፣ ጠብቅ። ሶስተኛው ሴት ልጅ ለአንተ የፍቅር ስሜት እንደሌላት መናገር ስትፈልግ ወይም እንደማታ ፍቅር ፍቅረኛ መሆን ካልፈለገች ራሷን ከዛ ከፍቅር ጥያቄ የሚሆን ከአንተ ፍላጎት የምትከላከልበት ትልቁ መንገዷ ና የምትለይበት ቢዚ ነኝ ታበጻለች አሁን ለምሳሌ አብራችሁ በግሩፕ ልትገናኙ ትችላላችሁ ፐብሊክ ቦታ ላይ ልታገኝ ትችላለች ስራ ቦታ አብራችሁ በቃ ከዚህ ፊት የምትገናኙበት ቦታ ላይ ታገኝሃለች በነፃነት ነገር ግን ልክ ዴት የሚመስል ጭር ያለ ቦታ ለየት ያለ አይነት ዝግጅት ወይም ፕሮግራም ኖሮ ነይ ስትላት ወይም ሁለታችሁ ብቻ የምትገኙበት ቦታ ስጠራትና መገናኘት ወይም ላገኝ ስትላት ቢዚ ነኝ ትልሃለች። ልታገኝህ አትፈልግም፣ ደን እንደማይመቻት ወይም የነገረችህ ሰበብ ጭራሽ ሴንስ እንደማይሰጥ በመጀመሪያ ታውቀዋለህ። ከዛ ባሻገር ደግሞ አንተን እምቢ ብላል አንተ ቢዚ ነኝ ብላ ወይ ከጓደኞቿ ጋር የሆነ ቦታ ላይ ትገኛለች፣ ነፃ መሆኗን ወይም ቀለል አርጋ ስራዋን ትሰራለች። ሴት ልጅ ካፈቀረች በዋናነት ከምትሰጥ ወይም አብራክ መሆን በፍቅር መሆን ከፈለገች ከአንተ ጋር ማሳለፍ የምትፈልገውም ልትሰጥ የምትችለውም ጊዜዋን ነው። አብራ ማሳለፍ የምትፈልገው ኳሊቲ ታይም ነው። ሚሞሪ መፍጠር፣ ሼር ማረግ፣ ከአንተ ጋር ለብቻዋ መሆን በጣም ትልቅ ቦታ የምትሰጠው እና ለአንተ ፍቅሯን እየገለጸች እንደሆነ የምታሳይበት ትልቁ መንገዷ ነው። ያንን ነገር ለአንተ ማድረግ አትችልም። ከአንተ ጋር ለብቻዋ፣ ከአንተ ጋር የፍቅር ጊዜ፣ ከአንተ ጋር ክሬት የምታደርጉትን ሚሞሪ ትፈረዋለች። አንተን እንዳታጣ ደግሞ ብዙ አንድ የሚያረጋችሁ ብዙ የሚያገናኛችሁ ወይም ከአንተ የምታገኘው በጣም ሰላም የሚሰጣት እንደ ጓደኝነታችሁ ወይ ምታዳምጣት አይነት ደግሞ ስትወዱ ምትሆን ምታመጧት ካራክተር አለች አይደል? በጣም ደስ የምትሉት ምትሆኑት ነገር ያንን ማጣት ላትፈልግ ትችላለች። ከልቧ ተጨንቃ እውነቴን ነው የምልህ የተጠቀመችብህ እንኳን ባይሆን። ስለዚህ ያንን ስፔሷ ማጣት ስለምትፈራ መጋፈጥም ትፈራለች። አልወድህም፣ አላፈቅርም፣ አብሬክ መሆን ስለማልፈልግ ሊድ አትልም። መታም ከሆነ ምናልባት አቀራርቧ፣ ምትሰጥ ቦታ፣ ምታሳይ ነገሮች እንደወደደች፣ እንዳፈቅረች እንዲሰማክ ያደረገችህም ከመሰላት ቢስመኝስ ወሬ የሆነ ነገር ብናረግስ፣ ብላ ታስባለች። ያንን ማድረግ ስለማትፈልግ ምን ትልሃለች? ቢዚ ነኝ ትልሃለች። ሰበብ ትሰጥሃለች። ልታገኛ አትፈልግም። ለየት ያለ ወሬ ልታወራስትን፣ ለምሳሌ ቻት ላይ ትወጣለች። ያንን መንገድ ወይም ያንን እድል አትሰጥህም። ሴት ልጅ ከአንደበቷ የሚወጣ ደግሞ ቢዚ ነኝ፣ ሰበብ፣ አይረቡ ነገሮች ሁሉ የምትሰማቸው መቼም እንደዚህ አይነት ፖዚሽን ላይ ካለ እነዚህ ነገሮችን ካየቅ ላንተ የፍቅር ስሜት የለኝም ወይም ፍቅረኛ መሆን አልፈልግም፣ እንደዚህ አይነት ወሬዎችን ባታነሳ ባትጠይቀኝ የሚል መልእክት አለው። ምን ማድረግ ይችላል ወንድ ልጅ እንደዚህ አይነት ፖዚሽን ላይ ሲሆን? መልሳለኝ አራተኛው ግልጽ ካረግከው፣ በተለይ ፍቅሯን ፍቅርህን ከነገርካት፣ ፍቅርህን ለማሳየት ከጣር፣ ለቤተሰብ፣ ለጓደኛ ለየት ያለ ቦታ የሰጣ ሴት እንደሆነች አሳይተ የምታስተዋውቃት ከሆነ እሷ ሲያዩ ጓደኞች ሊሆኑ ይችላሉ። የእሷን ጓደኞች የሚያሳዩት ሪያክሽኖች ኦልሬዲ በፍቅሯ እንደወደቅ። የነገራት ሴት ከሆነች የሆነ ቅርብ እኔ ጓደኝነት ይበልጠያል ጓደኝነታችንን ማበላሸት አልፈልግም። እኔ ማይክ እንደወንድሜ ነው። ለአንተ ያለኝ ቦታ ከሌሎች ከምሰጣቸው ለየት ያለ ነው። እኔ ፍቅረኛዬን አንተን በምወደው ወይም በማዩ መንገድ ሊወደ ወይም ላይክ አልችልም የሚል ቀጥታ ቃል ትሰማለህ። ኦረዲ ላሰው ያለ ስሜት ኦቨይስ ከሆነ ወይም ከነገርካት፣ ያው ግንኙነታችሁ እንዳልኩ የሰጠች ቦታ በቅርበት የምትወዳትም ከሆነ እንደዚህ አይነት መልስ ልትሰጥ ትችላለች። ይሄንን ነገር ከሰማክ ወይም ከአንደበቷ ይሄ ቃል ከወጣ ምን ማድረግ ይችላል ወንድ ልጅ የሚለውን መጨረሻ ላይ ደርሰናል። ነገር ግን ማወቅ ያለብህ ከመጀመሪያው ነው። መጀመሪያ ያለብህ እዚህ ጋር ምንድን ነው የሰራውት ስህተት፣ በጣም ጥሩ ሆኜላት ነው እንደ ወንድሟ እንድታስበኝ ያደረኩት ምንድን ነው የሚለው ሊስት ማድረግ መቻል አለብን? ለምንድን ነው እንደ ፍቅረኛዋ ልታየኝ ያልፈለገችው፣ ግን እንደ ጓደኛ እንድታየኝ የፈለገችው ምንድን ነው የሚለው መለየት አለብን። ባይ ዘ ወይ ከራስ ጋር ያለ ሪሌሽንሽፕ በደንብ ነው የሚነግር ከእንደዚህ አይነት ሴት ልጅ ጋር አብረ በምትሆን ሰዓት እሷ በብዙ ቃላት በብዙ ድርጊቶቿ ስትገፋ ከሆነ ወንድ ጋር ኢቭን ልታስተዋውቀት ላ ትችላለች። ይገፋ አደለም እንደ ቦይ ፍሬንድዋ በጣም እንደምትወደው የሆነ ነው እንድትነግርሃለች። ይህንን አይነት ትሰማለ በቃ የቅርቤ ነ ከአንተ እሱን አፍቅረዋል ለእሱ እኮላት ነግሮ ትችላለች ለአንተ የምትነግረው ይሄንን። አይነት ምልክት ካየክ ምን ማድረግ አለብህ? ይኸው ደርሰናል። አምስተኛው እና የመጨረሻው አንድ ሴት ልጅ እስካሁን የጠቀስኳቸውን ብዙም ሊኖሩ ይችላሉ። ነገር ግን ሕይወቷ ውስጥ እንዳትገባ መንገድ የምትዘጋበት ከሆነ እንደማትወድ ወይም በፍቅር አይነ እንደማታይ መንገዷ የምትዘጋ ከሆነ ስልክ ማትመልስ ከሆነ ቴክስቷ፣ መልሷ በጣም አጫጭርም ከሆነ ከድርጊቶቿ ነው። አዎ ማ እንዴት ነው አላረለ ቀጥሎ የምታወራው ወሬ እስክታጣ ድረስ የምታወራው ወሬ አጫጭር፣ ምላሾቿ ምንም አይነት ገለጻ የሌላቸው ፍላጎት እንደሌላቸው ካንተ ጋር የማውራት ሲሆኑም፣ እንደዚህ ብሎክ ስትደረግ ማድረግ ያለብን እያደረገች ያለችውን ነገር አክሴፕት ማድረግ ነው። በመጀመሪያ ነገር አክሴፕት ማድረግ ማሸነፍ ነው፣ እሺ፣ እንጂ ሪጀክት መደረግ አይደለም፣ አልፈለግም ማለት አይደለም። በቃ ሰዎች የሰጡን ቦታ የሚያሳዩን ወይም ላንተ ያላቸውን ስሜት ኦቪየስ ካደረጉት ከነሱ ውስጥ አንዱ ደግሞ ይሄ እንደማይፈልጉ ከሆነ አክሴፕት ማድረግ ነው በቃ። ምክንያቱም ብትታገልም ምንም ያህል ብትጠብቃት ምንም ያህል ጥሩ ብትሆንላት ለሷ ያለን ስሜት መቀየር እንደማትችል አክሴፕት ማድረግ ነው። ከተቀበልከው በኋላ ደን እዛ ቦታ ከተገኘ ፍቅር የሚባል ስሜት ባይዘው ምንም ያስደርጋል። በጣም ደስ የሚል ስሜት ነው። ነገር ግን ምንም ያስደርግሃል ደስ እያለክ ነው የምታደርገው ለምትወዳ ሴት የምታደርገው ነገር ነገር ግን ጊዜህ እየተበላ ሞራልክም ነገ ወይ ሴቶች ስትባሉ ድሮም ጥሩ የሚሆንላችሁን አትወዱም፣ እንዲህ የሚሆንላችሁን አትወዱም ከማለት ውጪ የምታተርፈው ስለሌለ ነገ የምትመጣውም ሴት እድል እንዳታገኝ ማድረግ ነው እንጂ ጥቅም የለውም ምን አለብህ ርቀትን ጠብቅ ዴፍኔትሊ ሄድ መለስ መታየት ምናምን አለብ በቃ ጓ ማለት አለብህ ርቀትን መጠበቅ ስትደውል አለማንሳት መገናኘት ወይም ማውራት ያለባቸው ኢምፖርታንት የሆነ ነገር ከሆነ በአካል ስትገናኙ ትንገርግ ይህ እንደፈለገች በነፃነት ምትደውልበት በፈለገች ሳት ደውለህ እንደምታነሳላት የምታቀውም ነገር መዝጋት መቻል አለብህ ምን እንዳጣች እንዲገባት ማለት ነው። ከዛ ባሻገር ደግሞ ይህንን ነፃነት ከመከልከል ባሻገር በጣም ምን ሆንሃል ማለቱ አይቀርም። ለምንድን ነው እንደዚህ ሆንከ? ምን ተፈጠረ ምናምን ስትል ኦቪየስ እና ግልጽ የሆነ አንድ ነገር ትናገራለች። እኔ አፈቅርሻለሁ፣ ወድሻለሁ፣ እማይሽም ምፈልግሽም እንደ ፍቅረኛ አብረሽኝ መሆን የምትፈልገውን ሴት ነው የምፈልገውም፣ ማወቅም ወይም ያንን ፖዚሽን ነው የምፈልገው የሚል ግልጽ መረጃ መናገር ድጋሚ ያነሳሁትን አይነት ሊስት ስሰጥ ነው ነው ይሄንን እስከዛሬ ሰምቻለሁ። ያንን ሀሳብሽን እስክታመጪ ድረስ በቃ እኔ ኢንቪዝብል ነኝ የለውም ለአንቺ እርቀትሽን ጠብቂ አንቺም ብለህ ራስን እንደምታከብር ራስን እንደምትመርጥ ማትፈለግበት ወይም ከዚህ በኋላ ምውደድህን ለእሷ የተለየ ቦታ የሰጠከውን እንክብካቤን እንደማትሰጣን ማወቅ መቻል አለባት። ደን ባሻገር ደግሞ ዝም ካለች ተመሳሳይ አይነት ሪያክሽን ካልመረጠች አንተ ድጋሚ እንዳትሄድ ጠፋች ብለህ ፍለጋ እንዳትሄድ ለእሷ ናፍቃሃለች፣ ደውልላት፣ አግኛት ያ ለሚለው ስሜት መልስ እንዳሰጥ ይጎዳሃል እንጂ አይጠቅምህም። ነገር ግን እኔ በጣም እርግጠኛ ሆኜ ነው ምነግርህ የዚህን ያክል የምትቀራረብ እኮ የዚህ አይነት ቦታ ከሰጠች የዚህ አይነት ብዙ ወር ያወራችሁ አብራችሁ የተጓዛችሁ ሴት ከሆነች አንድ ሳምንት፣ ሁለት ሳምንት በቂዋ ነው። ትመጣለች፣ ትመጣለች፣ ትመጣለች እንደወደደችን እንደምታፈቅር ትነግርሃለች። ካልፈለገች ወይም አብራቱ ሆኖ ካልመረጥሽም ካላፈቀረች እውነተኛ ሴት ናት። ከቻልክ በጣም ርቀትን ጠብቀ የሆነ ቤተሰብ ማድረግ የምት የምትመጣው አንድ ድጋሚ እንዳታስቀይምባት ግን በጣም በቃ ብሎክ መሆን አለበት፣ ከእሷ ጋር ያለ ግንኙነት። ከዛ ባሻገር ግን ሴት ልጅ ትመጣለች። ካልመጣችም አመስግናት፣ ግልጽና ቀጥተኛ እውነትም እንደምታ እንደምትልክ የሰጠችን ልዩ ቦታ ላለማጣት ነው። ካንተም ምታገኘውንም ለጥቅምም ሊሆን ይችላል ላለማጣት ነው። አክብር ያንን ስታከብር ራስን ምን ያህል እንደምታከብር ለራስ ያለን ፍቅር ደስታህን ላለማጣት የሚገባህን ነገር ላለማጣት ምን ያህል ርቀት እንደምትሄድ ምታሳይ ሰውነት፣ ይሄ ደግሞ ማንነት፣ እሷም በራሱ ጊዜ ራሱ ምንድነው ይሄ ከእንደገና ስለአንተ እንድታስብ ያደርጋታል። ይሄ በጣም ቀላል መንገድ ነው፣ በራሷ ጊዜ እንድትመጣ የሚያደርጋት አብራክ መሆን እንድትፈልግ የሚያደርጋት አንተ መልፋት አይጠበቅብም። ነገር ግን ካንደበቷ እነዚህን ቃላቶች ከሰማክ እርሳት። ሃሳቤን ከወደዳችሁት ካመናችሁበት ከተቀበላችሁት፣ ለእኔ በላይ ቀሳቡ ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር አሉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣቸው ሰላም ነው።